ሃሌሉያ! አንድ ድምጽ ከላይ መጣ። ትልቅ ቢያንስ ቢያንስ ሁለት ሚሊዮን ጥልቀት ሜትር የሆነው ጉድጓድ ሳይ! ወደዛ የቀረ ሰባት ቀን ብቻ ነው። ኢየሱስ ግን ዛሬ